ማማም ለምሳሌ አሚና፣ ወይ ባልሽ የነካ ባልሽ ከሆነ በቃ ባል ባል ነዋ። እኛ በነገራችን ላይ ፍቅረኛ ምናምን ምናምን አናውቅም። ባል ነው የምናውቀዋ እኔ ባሌ የነካ ሚስቱ እያለች ከሌላ እንትን ሲል ካየውት ያለ ንካ ወይም ያችን ሴት በእኛ በነገራችን ላይ እሺ፣ እንዳንቺ ሊበልሽ እና አው ሁለት ሶስት ሴት ይፈቀድለታል፣ በሸሪያ በእስልምና ካል ኦኬ፣ እኛ እያልነሻለሽው እኮ መንገድ ላይ ሲሽለጠለጥ ወይም ቡና ቤት ምግብ ቤት ነው ተብለሽ የተጠየቅሽው እንጂ እኮ የሀላል ምስቱን ብለሽ አልተጠየቅሽም። ምግብ ቤት አየሁት። እሺ አንድ ይቅርታ አርግልኝ ተሰየማረግበት ምክንያቱም ጠይቀዋለሁ እንደዛ ያደረገበት ያችን አንቄ ወስጄ ማለት ነው ከደበኳት በኋላ ነው የምጠይቀው እንጂ በቦታው ይቅርታ ብሎኝ የምቀበለው ነገር የለም። በቦታው ይቅርታ ካለኝ እኮ ከየትም ተጨማልቆ አልቆ መጥቶ ይቅርታ ሊለኝ አይደለም። ገባሽ? እኔ አልኩሽ መጀመሪያ ያልሰማ እሺ። አንድ ጥያቄ ልጠይቅሽ። አንቺ የአንቺ ባልሽ ከሆነ ሰው ጋር ቢያገኘሽ ልክ አንቺ እንዳገኘሹ ቢያገኝሽ ይቅርታ ብትጠይቂው ይቅርታሽን ይቀበልሻል? እሱ ጥሩ ልጅ፣ መጀመሪያ እኔ የሚፈልገኝ ከሆነ ይቀበለኛል። ይሄ ትዳር አይደለም አዳር ነው እንጂ ምን አስበሽ ነው? ገብር ምንም ያልነድርሽ ላይ ይሄ ቀን የራሱ እንደዚያ ነው። በቃ እንደዚያ ስሚ። መጀመሪያ አሚና ማለት የተጠያየቅን ጥያቄ ያኔ ስሚ መጀመሪያ ስሚ አንቺ ማለት ነው። ያኔ የተጠያየቅን ጥያቄ ምንድን ነው? አንድ ስፍቅርኛሽ ሌላ ሴት እኔ ምንድን ነው አልኩት። እኔ ይቅርብ እላለሁ አልሽ። እኔ ደግሞ ምንድን ነው አልኩት፣ መጀመሪያ ሄጄ ምግቡን አይኑ ላይ ለሁለቱም አይኑ ላይ አድርጌ መጥቼ፣ ከዛ በኋላ ከሱ ጋር አላወራም። ሁሌም ይከታተላሉ ሶስት ቀን አራት ቀን፣ የት እንደሆነ የሚገባው የት እንደሆነ የሚወጣ። ከዛ በኋላ በፔስታል ውስጥ ልብሱን አድርጌ

ባሌ ምግብ ቤት ላይ ከሆነ ሰው ሲሳሳም ባገኝ ወደ አውቅርታ አደርግለታለሁ አለች። ምን ትያለሽ?

ከዛ ለባሌ እኔ ይቅርታ ላደርግለት ታዲያ፣ አልጋ ላይ ተኝቶም እኮ ካገኘሁት ይቅርታ አደርግለታለሁ ማለት እኮ ነው። ሌላ ምንም ነገር ወይዬ፣ ውጪ ቅሌታም ሴትዮ። የቀለለች ሴት አይደለችም። ሼሪንግ ስኬሪንግን የማቆ በምግብ እንጂ በባሌ አይደለም። ገባሽ ሰፈር ቀን ሲንት ሰው ነበረ፣ ታውቃለችሁ ሶስት መቶ ሰው ነበረ። እች ትከራከራለች፣ ዝም ብላ አይደለም። ሳኒ ማታስስመው እኮ የሚሞት ነው የመሰላት። እኔ የምስመው አለው ሳይሞት ማን ጀምስማው? ትንፋሽ ትዘሪለታለች። እንደሷ ትንፋሽ እኮ አይደለም የምታሳጣው፣ ሌላ ነገር ነው። ትንፋሽ ትዘሪበት ነው

እኔ አሁን ያልተፈታልኝ ጥያቄ ያሚና እናንተ፣ እኔ በዛን ሰዓት እዛ ባገኘው ማለት ነው፣ ወይ ሻይ ይሆናል ወይ የሆነ ነገር እዛ ትኩሱን ልጥበት እና ብችል እዛው በመቀስ ነው አፍን ምቆርጥላት እሱ ነው።

ስትስነው ከደረሰች የአሰረችው ሻርብ ካውጣና አብራ ድርግም መርጋ አንገትና አንገቱን ትሰራቸው። እዛ ላይ ሆነ ባሏ ምንም ሲያጠፋ እሺ እሺ ባቢ ባቡ እያለች ነው የምትኖር እንጂ መቼም፣ ጅንነት አላህ ወድልሻል። አረባት እውነትሽን ነው አላህ ወድልሻል። አ ባልሽ ባህራ መንገድ ሲዝረከረክ ነው ነገ የወለቻት ልጅ ምን ስታረግ እንደዛ ስታረግ ብደርሻ ነው መብቷ ነው አባታ ሲያረግ ያየችውን ሰው ሲጠነክርባቸው ሀሳቧን ቀየረችኝ። የምን ያውቃ አልነበረም። አሁን ግን እንደ ቀልድ ወሰደችው፣ ነው እንደዛ ነው። ልንገራቸው ነው፣ እየተከራከራ ነው። ሰው ብቻ ቤት ማለት የስንት ሰው ባል ነው? ከኢትዮጵያ ይሄንን አረበናች ችግር፣ ችግርም ነው

እንኳን ስሙ እንደዚህ አይነ ያየ ስሞ መቶ ይቅርና ህን ደንግ ያታሳሰ የሆነ ነገር እኔ ሽቶ እንኳን የተለየ ሽቶ ብመጣ በደንብ ጠይቋለሁ። በማግስቱ ግን ፌስታሉን አስይዤ ነው የማባረረው። በነገራችን ላይ እኔ ባለሁበት ከተማ እንዲኖር አልፈልግም። ከኮንጎ ጫማ ነው እሱ ነው ወረኛ እኔ ካልፈለጋችሁ እዚያው ገሌ አንዴ። እኛ ሳንፈልግ ነው እንዴ? በትዳራችን ተቆጥበን የምንኖረው ፈልገን አይደል? እስካገባኝ ድረስ እኮ ተጠንቅቆ ነው መኖር ያለበት፣ እንጂ ከየትን ቦታ እየተልከሰከሰ መምጣት አይችልም ለው እናንተ ዝም በልዋ። ታውቃ ነው ዩቱበር እንኳን ከሌላ ሴት ጋር ስታይ የምትንገበገብ ሴትዮ ዩ ታየኝ እኮ ባሏ ከሌላ ሴት ጋር አይታ እኛን ለማብሸጥ እኮ ነው፣ እኛን ለማብሸጥ ለነበር የምታብደው። ርጌኒ ቆንጆ፣ እንዴነሽልኝ አለሽ? የጠፋ ሴትዮ ውስጢ ነይ ናፍቀሽኛ። ወይኔ ወይ ሽ ቀጥሎ ተሸነፋቸው እንዴ ፊሬና ይግቤ እንዴት ነሽ? ቀላልቱ ፍርዬ ቱ ቱ አስር ጊዜ ቱ ነው እንጂ። ተጨማለቀችን። አሚና ድንጋይ ታናግራለች ፍርዬ። በፊት ማለት ነው። እነሰኒን እንደዚህ ነው ያስደከምካችሁ። እኔ ማለት ነው እነሱ አንድ ሲያወራ ግን፣ እንደ ሀሳብ አሚና ወላሂ ሲያወራ በመጀመሪያ አንድ ጣልቃ ትግቤ፣ ሁለት ደግሞ አንድ ሰው ሲመካከር አዳምጠሽ ጨርሰሽ ነው፣ ከዛም በኋላ መልስ መመለስ ያለብሽ አንቺ። እኮ የአንቺን ሀሳብ ካልመለሽ ብትሞቺ አታግም፣ ታንጎራጉራለች እያለች ታቆሙ ብትሞ በጣም ነው እንዴ! ቤት መክሪ፣ ማሻአላ ደስ ይላል ግን አይሸ ተደደ እያምር ማለት ነው። እኔን አሁን አላወራም። ለማንኛውም አሚና አሁን እንዲህ ሚዲያ ላይ የአሚና አንድ እንደዚህ ሲላለች ነው። እንዴት ነሽ? ደህና ነሽ ናችሁ ደህና ናችሁ? አለፍሬ ቆንጆው ለሽ እንዴት ነሽ? የጠፋ ሰው አለሁ፣ ጠፋሽ? በሰላም ነው። ምን ሆናችሁ ነው እናንተ ማለት ነው። እንዴት ነሽ? ሚና ማታመጣ ታሪክ የለም ፍርዬ። እስኪ እኔ ላውራታ እኮ ምክር ሰምቼ ነው እዚህ ማልኩት አሁን ይባላል እንዴት ናችሁ ደህና ናችሁ ወይ እንዴት ነሽ ሰላም ነሽ አለን ወዲህ አንቺ ደህና ነሽ አንቺ ሀና ጠፍታለች ምን አልሽኝ ወዲህ ሀና ማለት ነው የት ገባች አለኝ እኮ ጠፍቼ ነበር ማሬ የጠፋ ሰው የጠፋ ሰው መጠየቅ እኮ አንቺም ጠፍተሻል ኦኬ አውቃለሁ ፍሪጅ አንዴ ልጠይቅሽ እኔ ቆንጆ ደህና ነሽ አለሽልኝ ግን ለምንድን ነው ስልክሽ ያኛው እንትን የማይለው ማለት ፌስቡክ ቲክታክሽ ለምንድን ነው ያኛው ማይሰራው እና ምንድነው ብሎክ ያደረግሽ እንትን ሳደርግ እሺ አለኝ ብሎክ ያደረግሻል አለች ማለት ብሎክ ምን አውቃለሁ እንትን አያደርግም እኔ ብሎ ከረግሽኝ አይደለም እኮ ኔ ውድ እንትን ላይ ግን እሺ እንትን ላይ ነውብሎ ከለም እኔ ውድ እንትን ኖ ኖ ኔቨር። ምን ልልሽ መሰለሽ ወንድን እንዲገባ ሽኮ ነው እንደዚህ ያወራሁት። ዳርዳር አስተካኪ ልልሽ ነው እዚህ መውራት ስላልፈለግኩ ነው ዛትስ ዋይ በዚህኛው አደረግኩ ቅድም ማለት ነው። እምቢ ስለኝ ትላንት ጀምሮ የተመጣሽ አማራጭ ስታይ ሲገኝ በዚህ መጣሽ።